አሰላሙ አሌኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የሳሙ ዩቱብ ቻናል ተከታታይ ቤተሰቦቼ ሁላችሁንም ሰላም ሰላም ብያለሁ። ከባህልና ስነ ምግባር ያፈነገጠ አለባበስም ተያዙ። የኢትዮጵያ ፌዴራል ፖሊስ በቅርቡ በሶስተኛ የጂፒ ፓወር ቲክቶክ ክሬቲቭ አዋርድ ላይ በህዝብ ፊትና በቴሌቪዥን ቀጥታ ስርጭት ላይ ከሀገሪቱ ባህልና መልካም ስነ ምግባር ያፈነገጠ ሰውነትን የገለጠ አስነዋሪ አለባበስን ለብሰው የታዩ ተጠርጣሪዎች ላይ ምርመራ መጀመሩንም አስታውቋል። ፖሊስ ክስተቱ ከህዝብ ዘንድ ከፍተኛ ተቃውሞን ማስተናገዱን ተከትሎ ወደ አሁኑ በክሱ የተጠረጠሩ ግለሰቦችን ከዝግጅቱ አቀናባሪዎች ጋር ስፖንሰሮች ጋር በቁጥጥር ስርማ ውሏል። በተለይ ምርመራ የተጀመረባቸው ተጠርጣሪዎች ወንጌላዊት ገብረ እንድሪያስ በርሄ በረከት ጸጋዬ ጅፋር መቅደም ደረጀ መንግስቱና ግሩም ገዛሃኝ ቀጭኔ ዮሐንስ መኮንን ኃይለ ማርያም ናቸው። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገ የሚሸጡ አለባበሶች እና መጤ ባህሎችን ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ ምርመራውን አጠናክሮ እንደሚቀጥል። የሰዓት ገደቡ ተነሳ። በጎንደር ከተማ ተጥሎ የነበረው የሰዓት እላፊ ገደብም ተነሳ። በአማራ ክልል ጎንደር ከተማ አስተዳደር ፖሊስ መማሪያ በከተማዋ ተጥሎ የነበረው የሰዓት እላፊ የእንቅስቃሴ ገደቡ ተነስቷል አለ። የጎንደር ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር አንተነክ ቴዎድሮስ እንዳሉት አስተማማኝ ሰላም በመኖሩ ነዋሪዎች የመንቀሳቀስ ነጻነታቸውን በአግባቡ እንዲጠቀሙ ገደቡ ተነስቷል። ህብረተሰቡ ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ የሚችልበት ሁኔታም ተፈጥሯል ነው ያሉት። የማታ አገልግሎት የሚሰጡ ባለ ሶስት እግር ተሽከርካሪዎችና ባጃጅ ጨምሮ ተሽከርካሪዎች ሀያ አራት ሰዓት መንቀሳቀስ እንደሚችሉም ጠቅሷል። የሰዓት እላፊ ገደብ መነሳቱ በተመለከተ ለጸጥታ አካላት ግንዛቤ ተፈጥሯል ያሉት ፖሊስ አዛዡ በመጪው ጥር ወር በከተማ በድምቀት ለሚከበረው የጥቅምት በዓል የሚመጡ እንግዶችን ለመቀበል ከወዱ ዝግጅቱ እየተደረገ መሆኑን ተናግረዋል። የከተማዋን ሰላምና ጸጥታም ለማወቅ የሚደረግ እንቅስቃሴ ሲያጋጥም ከህብረተሰቡ በማንኛውም ከህብረተሰቡ በማንኛውም ጊዜ ለጸጥታ ካሉ ጥቆማ እንዲደርስም ጥሪ አቅርበዋል። ከዜናዎቻችን ጋር አብራችሁን ስለቆያችሁ አመሰግናለሁ። በሌላ አዲስ ዜናዎች እስከምንገናኝ ድረስ ሰላማችሁ ይብዛ እያልኩኝ በዚሁ ዜናዬን ቋጫ አለው። ስለነበረን ቆይታ አመሰግናለሁኝ። በቀጣይ እስከምንገናኝ ድረስ ወሰላሙ አሌይኩም ወራህመቱላሂ ወበረከቱ።